ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንድትናችሁ ሰላም ናችሁለኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሳብስክራይብ በማድረግ ቤተሰብ ሁኑ። ዛሬ ደግሞ በጽናት ድራማ በክፍል አምሳ ነው የመጣሁላችሁ ውዶች። ባለፈው ክራ ተናዶ ከቤት እንደወጣ ነው ያቋረጥ ነው። ክራ ቀጥታየት ነው የሄደው፣ መጠጥ ቤት ነው የሄደው ማለት ነው። ራሱን አጽናና ብሎ ወደ መጠጥ ቤት ወዶ ከዛ ሰክሮ ማለት ነው ሰክሮ ዛሬ ወደ መጠጥበት ከሄደ በኋላ ሰከረ ማለት ነው። እዚ ላይ ደግሞ የተደ ነው ክራ ነው ብላ ማለት ነው ፅናት ስትደጉልት አላልሳትምና ከዛ ወደፍ ነው ማለት ነው። እሱ እየጠበቀች እያለ መጣ ሰፍሮ መጣ ማለት ነው። ምን ሆነ ነው? በእኔ ምክንያት ነው እንደዚህ ሆንከው አለችው። እና አንቺ ይህን ቀላል ነው ከዚህ በላይም እኮ እሆናለሁ። አንቺ ያደረግሽኝ ነገር እኔ እወድሻለሁ። አንቺ ግን ምንድን ነው በመሀል መጥቼ ተቀየርክብኝ፣ ምን ሆነሽ ነው አላት ማለት ነው። እሷ ግን ሳት- እንዳትነግረው ፈርታ ነው። ስትነግረው አባቴ ነው እንደዚህ ያደረገኝ አባቴ ነው እንደዚ አድርግ ያለኝ ካለችው ለአባት ጉዶ ስለምናገር እሱ ደግሞ አባቷ ደግሞ የእሱ አባት ደግሞ ከበት ስለሚያስወጧት ከበት ካስወጧት ደግሞ ከክራ ትርቃለች። ይህ ሁሉ አስባ ነው እንደዚህ እየተሰቃየች ያለችው ማለት ነው። ከዛ በቃ ክራ ሲያለቅስ አይዞህ አይዞህ በቃ ብንሄድ ምስላት ከሆነ እንደዚህ ይሆን ካለው ይቅርታ ብላቅፍ አደረገችው ማለት ነው። ከዛ ተኛ በኋላ አለበሰ ልብ የብርድ ልብ። ከዛ አልሳም ሄዱ ነው በጣም እኮ ነው የምታገኝለት የምትወደው ግን የማይሆን ህሎባት ነው። ተገድ ተገድዳ ነው እንጂ ከዛ እንደዛ አስክሮ ማለት ከዛ ተነሳ ማለት ነው። ከተነሳ ደግሞ ነው ተነሳ ደብሮ ተነስተ እዛ ላይ ደረጃ ላይ ወጥቶ ተቀምጦ ያለ ሀሴት መጣት ማለት ነው። አሁን ክራ ግን ምንድነው የሳምንት ጥሩ ጥሩ ምላ አይደለም ሳምንት ነው ምናምን ነው አይ ምንም ዝም ብዬሽ ነው። ደፍሮ ምናምን አላት እና የደብር ትምህርት አይ ራሱ ወደ ነው የሚሄደው ወደ እስከሚሄድ ጠብቃል ማለት

ከዛ እንደዚያ ብለው እያለ ፑሽፕ ስራ አዝጋኝ ሻፕ ስራ አለች ማለት ነው። ከዛሱ ደግሞ ለአጽዋት ልሰራ ሲል ፅናት መጣች። ፅናት ሁሉም ነገር ተደራረበባት ማለት ነው። እና ሄደች አኩርፋ። ስትሄድ ትጠራለህ ሰው እየፈለገ ማለት ነው። ሰው ይፈልግሃል አለች ማለት ነው። ከዛ ሲሄድ ማለት ነው ሰው ይፈልግሃል ብላው ስትሄድ እሱም ደንግጦ ሄደ ማለት ነው። ምን ሆነሽ ነው አላት። ምን ሆነሽ ነው አላት ማለት ነው። ምን ያለው ፍክ ነገር አለ ምናምን አላችሁ። አንቺ ምንድን ነው፣ እኔ ስቀርብ ትርቀኛለሽ፣ ስርቅሽ ደግሞ ታፈርካለሽ፣ ምን ሆነሽ ነው አላት። ከዛ እንደዛ ብላው ማለት ነው ደሞ ስርቅሽ ደሞ ትቀርብኛለሽ አላት ማለት ነው። ከዛ እሄደች እሷ፣ ሄዳ ክላፈላዊ ተቀምጣ ያለው አኩርፋ ማለት ነው። ምሮ ሄደ ምን ሆነች ነው ስልክ ላት፣ ምን ሆነች ነው የደበቅው ነገር አለ። እሷ ግን እንድትናገር ፈጽም አልፈለገችም። ዝም ብላ በውስጧ ይዛ፣ በውስጧ ነው ይዛው ያለችው ሁሉ ነገሩ ማለት ነው። ጭንቅ መከራው ደራሷ ነው ይዛው ያለችው። አልተናገረችም የክራ አባት እንዳስፈራሯት ማለት ነው እና ምሩ ማፈርሽ ለምንድ ነው እ ጓደኛሽ አይደለሁ እንዴ ለምንድ ነው የምታፈሪ ምናምን አለች እና ከዛ ከዛ እሷም እኔ እኮ እነግርሻለሁ ምም አይነት ሆር እ እኔ ጓደኛዬ ነች ለማንም በላይ የምናንች ጓደኛ የኮነች ናች አለው ብላት ማለት ነው። ወደ ክሽና በተደች እዛ ላይ ያለ ሀሰት መጣፍራት ሀሰት መጣ። ደግሞ እዛ ላይ የአባቷ ታሪክ ለአባቷ እንዴት አድርጋ እንደምትወደው እቅድስ፣ ምንድን ነው፣ ወደፊት ምንድን ነው ምሆን ምትፈልጉ ምናምን አለቻት ማለት ነው። እኔ እቅድ የለኝም፣ እቅድ የለኝም። ምንድን ነው አንድ ሰው ሰው ያለ እቅድ መኖር የለበትም አለቻት ማለት ነው። ከዛ ከዚያ ዶክተር ነው መሆን ይፈልገው አለች። ለምን ዶክተር መሆን ፈለግ ይቻላል? አባቴ ኃይለኛ ሰዓት ስላለበት፣ እሱ ጠንከራ ሰዓት ስላለበት እሱ ማስወገድ ስለሚፈልግ ነው አለቻል። ማን ኃይለኛ ሰዓት ስላለበት እሱ ለማስወገድ ሊገ ነው አለቻል። ከዛ ለአባትሽ ትወደዋለች ማለት ነው ከመጠን በላይ እሱ ብቻ ነው ያለ አባቴ ከማንም በላይ እወደዋለሁ ምናምን አለቻል። ሁለታቸው ስለ አባታቸው እያወሩ ምናምን ከዛ አወርታዎች አረታሀሴትን መልካም ሰው ናት፣ እንደቤትስ አይደለችም፣ ሁሉም ነገር ትረዳለች ማለት ነው። እንደዚህ ብላ አውርታ ሄደች። ጽናት ደግሞ ለብቻዋ ተቀምጣ እያለቀሰች እያለን በቃ ሁሉም ነገር ብርብርብ ስላለባት እያለቀሰች ነው ማለት ነውስለተደራረጠባት ከዛ እያለቀሰሽ እያለ ከዛ መጣሙ ሆነሽ ነው የሆንሽው፣ ነገር ነው አንቺ ምንም ምንም ቢፈጠር ምን እኮ እኔ አለ እንደዚህ ምኮ ለምንድን ነው የደበቅሽኝ? ነገር ምንም ብለውሽ ነው ቤተሰቦችን አባቴንስ ምን ብለውሽ ነው ምን ሆነሽ ነው ብሎ እየጠየቀስ ይያለ ምንም ቢሆን እኮ እኔ አርቅሽም ስላት አቀፈሽ ማለት ነው፣ ደስ ብሎ ታቅፍሽ ማለት ነው። ግን እንደዚህ ይያሳቀ ግን ካንተ ጋር ነው ከአንተ ጋር እሆናለሁ ማለት አይደለም፣ ማለት ነው። እና ምንድነው አሁን ነሽ አላት። አይ ከአሁን በኋላ ከአንተ የነበረኝ ፍቅር ሳይሆን ስሜት ነው የነበረኝ፣ ከአሁን በኋላ እንዳትቀርበኝ አለች፣ ማለት ነው። እሺ፣ እሺ፣ ከአሁን በኋላ የተፋ ምራቅ አይላስም፣ እና በቃ ውሳኔሽን አከብራለሁ። ትቷት ሄደ ማለት ነው። ግን አሁን ደሞ እንዳትፈጥ አለችው። አይ ስለኔ ማሰብ አቁሚ፣ ነው ስለኔ ከአሁን በኋላ እንዳታስቢ ብሎ ትቷት ሄደ ማለት ነው። ከዛ ምሩ መጣሽ፣ አይዞሽ እያለቻት እያጣናት፣ ምናምን ምን ከኔ የደበቅሽው ነገር አለ? ግን እኔ ሁሉም ነገር ነው ግልጽ አድርጌ የምነግር፣ አንቺ ግን ለእኔ ድብቅ ነሽ። እስከመቼ ነው አንቺ ድብቅ መሆን የጀመርሽው? ምናምን አለቻት። እኔ እኮ ድብቅ ሁኛ አይደለም፣ ግን አንዳንድ ነገሮች የማይነገሩ ለራስ ብቻ የሚያዙ ነገሮች አሉ አለቻት ማለት ነው። ከፍተኛ ምንድን ነው ከእኔ የምጠበቃለ? እንደ ሶስተኛ ወገን እየቆጠርሽኝ ነው ምናምን አለቻት። ምሩት እኔ እነግርሻለው እነግርሻለው አለቻት። ከአንቺ ምንም የምጠበቅ ነገር የለኝ፣ የምታፈቱ ከሆነ የነግርሻለው አለቻ። በቃ እንዲያ ካልነገርሽ እንጂ ኔና ያንቱ ጓደኝነት አጥቷል ማለት ነው አለቻ ከዛ እንደዛ ብላት ሄደች። እሷ ደግሞ ወደፊት ሀገር ከሄደች ከዛ ናሆም የመጣ ምነ አይዞች ብሎ አጽናና። የተፈጠረ ነገር ሁሉ አይዞች፣ ሁሉም ነገር እናስተካክለዋለን አላት ማለት ነው። አይ የሚስተካከልስ አይመስለኝም የሚስተካከል ነገር አይመስለኝም ማለት ማለት ነው። ፅናት በጣም ስጋት ነው አድረባት ያለው ማለት የራስ ደስታ ቦታ የሰው ደስታ ለመፍጠር የክራ እናት ስለታመመች ነው የካንሰር ተማምተኛ ስለሆነች የልጇ ደስታ ሳታይ እንዳትሞት ብላ ነው ማለት ነው። ከሰው ደስታ ይልቅ ከራሷ ደስታ ይልቅ ከሰው ደስታ ነው እያስቀደመች ያለችው ማለት ነው ፅናት። የክራ እናት የልጃቸው ደስታ ሳያዩ እንዳይሞት ብላ የክራ አባት የተናገሯት ቃል አጥቃ ነው ቃል አስገብተዋል። በነበር የእሱ ቃል ጠብቃ ነው እየሄደች ያለች ማለት ነው። ለራሷ በታ ለሰው ነው እየመጠት ያለች ማለት ነው። ፅናት እና መጨረሻቸውስ ምን ይሆን? ፍቅር ያሸንፍ ይሆን? ለሰው ተስበለጥ ይሆን ወይስ ለክራ ውስጥ እንደ ዝብላት ርቀው ይሆን? በምንበትስ ሳንሳን ወደ እንመጣበታለን ወደፍዬ